ነገር ደግሞ አሁን አጎት ነኝ የተባለው ሰውዬ ጭራሽ ልዑልን ጥፋተኛ አድርጎ ነው እየተናገረ ያለው። ጭራሽ ልዑል ሱስ እንዳለበት የሌለበትን እኮ ነው። አረ ጌታ ከሷ ብር እንደሚቀበል ምናምን ያወራል። አይደለም ከሷ ይቅርና ልዑል ለስንት ሰው የሚተርፍ ጀግና ወንድማችን ነው። እኛ ስለምናውቀው እሱ ስላለ ምንም አይመስልም፣ ግን ለማያውቀው ሰው እውነት ይመስላል። ሲቀጥል ደግሞ ይሄ ሰውየው የሚያወራውን ነገር አያቅም። አጎት የተባለው ዝም ብሎ ነው፣ ዝም ብላችሁ ካያችሁት ይቀበጣጥራል። እሷ አንድ ትላለች። ከእሷ ጋር ችግር ያለባቸው እነዚህ ሰዎች ይመስሉኛል። እነሱ ወይ የሆነ ነገር ወይ አግተዋት ወይ እሷን እንዳታገባ እንትን ብለዋት ይመስለኛል። አሁን ላይ ግን ልዑልን ምንም ነገር በቃ፣ እኔ እንጃ። ሲያዩት ራሱ ገና እንትን ነው የሚሉትና ከሱ ጋር ይመስለኛል ችግራቸው እና እሷን እንዳያገባ ወይ እነሱ አሳግተዋት ሊሆን ይችላል፣ ወይ እነሱ የሆነ ቦታ ደብቋት ይሆናል። እች ልጅ እች ልጅ እንግዲህ አሁን እነሱ እንደሚሉት ሱስ አለባት፣ ትጠጣለች፣ ምንድ ነው ታጨሳለች፣ ጫት ምናምን ይላል። ብዙ ብዙ ነገር እያወራ ነው እንግዲህ። የሚያወራውን እኔ ብቻ አላቅም የሌለባትን ነው እንግዲህ ሉል ስንት ዓመት ሙሉ እነሱ በደንብ ይተዋወቃሉ። አሁን እነዚህ አጎት የተባለው ሰውዬ ብዙም የማይዋጥላችሁ ነገር ነው እያወራ ያለው እየቀበጣጠረ ያለው ግን እኔ እንጃ። ብቻ ሲጀምር ጥፋቱ ሙሉ አዙሮ ወደ ልኡል ነው ሰውዬው የሚያወራው፣ እንግዲህ ልኡል እንዳጠፋ፣ ለዚህ ሁሉ መነሻ የሆነው ልኡል እንደሆነ፣ ከሱ ጋር ከአንተ ጋር ስለዋለች ነው ሱሴ ለመደችው ገንዘቧን አባቷ የሚልከውን ገንዘብ እኮ አይደለም ለሷ፣ ለሌላ የምትተርፍ ሰው ናት። ብሩ ሁሉ እያመጣች ለአንተ ነው የምትሰጥ እያሉ ጭራሽ ልኡልን ጥፋተኛ አድርገው ትቆጫሉ ማለት ነው እነዚህ ሰዎች። እኔ ብዙም አልተዋጠልኝም ሰዎቹ የሚያወሩት። ዝም ብለው ነው የሚቀብጣጥሩት። አንደኛ ነገር እነሱ ናቸው ብላችሁ እንድጠረጥሩ የሚያደርጋችሁ ነገር እነሱ ጋር ሆና ነው እንግዲህ የሀገር መድኃኒት ወሽጣ ራሷን ለማጥፋት ብዙ እንትን ያደረገችው ከነሱ ገጻ ቢኖርባት ምን ፈልገው ወይ በብሩ ወይ በምን ብቻ እነሱ ያደረጉት ሴራ ይመስለኛል። አሁን ላይ ይቺ ልጅ ልትጠፋ ይቻለችው ከልዑል ጋር ምንም አይነት ችግር ባለፈውም አሁን ላይ ስታያቸው እነሱ ከልክለዋት ነው ማለት ነው ዝም ብላችሁ ስታዩ። ባለፈው ልዑል ታግቶ ሳለ እንግዲህ ልዑል እና ኤልሳ ከተገናኙ እንግዲህ ልዑል እንደሚለው ስድስት ወር አልፎናል ነው የሚለው። እንግዲህ ስድስት ወር ሙሉ ይቺ ልጅ እውነት ሳትፈልገው ቀርታ ነው ወይ? ሲቀጥል ደግሞ እንደዛ ታግቶ እንግዲህ መታ ያልጠይቀችው እነሱ የሆነ አግተዋት ነው እንጂ እነዚህ ዘመድ የተባሉት ሰዎች ከልክለዋት ነው እንጂ ከሱ ጋር እንዳትገናኝ። እኔ እንጃ ብቻ ከባድ ነው የሌለባትን አመል ብዙ ነገር ጭራሽ የሚያወሩት ነገር ሁሉ ትንሽ እንኳን እንደው ቢኖርባት እንኳን ራሱ ፊት ለፊት ሰው ጋር መጥተሽ እንደዚህ እንደዚህ ያለባት ብለሽ የውስጥሽን ገመና የሚባል ነገር አለ አይደል? ቤት ውስጥ የምታወሩት እና ውጭ የምታወሩት አንድ አይደለም። አንዳንድ ሰው ዝም ብሎ እንዳመጣለት ነው የሚያወራው። መጨረሻ ላይ ግን ያን ያወራውን እንዴት በዋጥኩት ይላል እና የሚቀበጣጥረው ነገር ሰውዬው ብዙም አላማረኝም። በቃ ውሸቱ ምን ይሆን ምን እንደሚያወራ እራሱ ግራ ነው የሚያጋባችው። እሷም የምታወራው ግራ ነው የሚያጋባ። እሷም ጭራሽ ልዑልን ነው ጥፋተኛ ያደረጉት ምንም በማያውቅ ሰው ባልዋለበት እንደዚህ ያደረግ ሲባል በጣም ነው የሚያናድድ። የእውነት ኧረ ጌታ ልቦና አይስጣችሁ እንግዲህ ምንም አለም ምንም ልጅቷን ማግኘቱ አይቀርም። ልዑል አይደለም ለፍቅረኛው የሚወዳት ይቅር እና እንግዲህ ልዑል ለህዝብ ለህዝብ በሉት ከገቡበት ገብቶ ጉድጓድ የሚያወጣ ጀግና ነው። ግን እነሱ ሁለታቸው ሁለታቸው አሁን ይችን ኤልሳን እነሱ አግተዋት ከሆነ በእነሱ እንትን ከተገኘች ወይን እኔን አያርገኝ፣ እውነት ምን ያክል እንደሚቀጡ ማለት ነው ለዛውም አጎት እና አክስት የአክስት ሚስት ናት ያሉ፣ ድብልቅልቅ ነው ያረጉብ እና እነሱ በእነሱ በኩል ታግታ ከተገኘች ይቺ ልጅ ምን ያክል እንደሚቀጡ እንግዲህ ታያላችሁ። የሚያወሩት ሁሉ ምንም አላማረኝም። ዝም ብለው እየቀበጣጠሩ ነው። ይቺ ልጅ ይህ ሁሉ ቀናት ከዚህ ሁሉ ቀናት ከልውል ጋ ተደዋውሎ አያውቁም። ተውት መጠታንት ብሎ ታግቶ ሳለ መታ ያልጠይቃችሁ እሱ ከልክለዋትም ሊሆን ይችላል ብላችሁ አስቡት። ከዛ በኋላም እንግዲህ ይሄ ስድስት ወር ቀላል አይደለም። አይደለም ስድስት ወር አንድ ወር ሰው ልጅ የምትዋደዱ ስትል ነጣጥላችሁ ምናምንት ስትሉ ከባድ ነው። በዚች ልጅ ምን ያክል ጫና ቢያበዙባት ነው እነዚህ ሰዎች ከልዑል እንድትል ርቅ እኔ አላውቅም። ከእንግዲህ ምን አይነት ምን ምን ውስጥ ገብታ እንደሆነ እንግዲህ ልዑል አጣርቶ ምን ውስጥ እንዳረጓት እንግዲህ እንደምንም ብሎ መቼም አወጣቶም ቢሆን እውነቱን እንዲያወጡ ያደርጋቸዋል። ያው ለዛሬው ግን መርሳቸው የሚያወሩት ሁሉ በጣም የሌለ ነገር ነው። ልጅቷ ሱስ እንዳለባት ያልሆነ ነገር እንደገባሽ ከአንተ ጋር ከመጣች በኋላ ነው የተበላሸችው። እንደዚህ አልነበረችም፣ እንደዚህ ምናምን እያሉ ለአፍት ብለን ነው የቀረብካት፣ ጭራሽ ልዑልን ለአፍት ብለን ነው የቀረብካት እስከ ማለት ድረስ ይደርሰዋል አንዳንድ ሰው። እንግዲህ ልቦና ይስጣችሁ ማለት ሰው ብላችሁ ቀርባችሁት እንደዚህ የሆነ እንትን ሲቀየርባችሁ በጣም ነው የሚያስጠላ። እነሱ በፍቅር ነው የተዋደዱት፣ ደግሞ እነዚህ ሰዎች ደግሞ ስለ ገንዘብ ነው የሚያወሩት። ምንም ማለት እንዳለብኝ አላቅም። የእውነት እንግዲህ እንዲያገኛት ምኞቴ ነው። ሁለታቸው አንድ የሚሆንበትን ቀን እግዚአብሔር ቅርብ ያደርግላቸው። በተለይ የምትዋደዱ ሰዎች አንድ ላይ በቃ የሆነ እንትን ሲመጣባቸው ትንሽ እንትን ይላል። በቃ እየተዋደዳችሁ መለያየት ይከብዳል እና ምንድነው ፈጣሪ ያጣመረውን ሰው ሌናየው አይችልም እና እንግዲህ እንዲገናኙ ጸሎት አደርጋለሁ፣ አድርጉላቸው እናንተም፣ ተመልካቾች ወንድማችን ልዑል እንደዚህ ሲከፈው ማየት በጣም እሱ፣ ለስንት ሰው የሚደርስ ጀግና ነው እሱ። ጭራሽ ያልሆነ የሆነ ነገር እየቀጣጠሩ የልጁን ጭንቅላት አዞርበት እኮ እናንተ። ኧረ ጉድ እኮ ነው፣ እንደው ምንም የቤታቸውን ገመና እንኳን ውጭ ላይ መጥተው እንደዚህ ሰዎቹ አብደዋል እንዴ? እኔ ግን የሆነ ባለፈውም የዘላለም ጓደኛ እንደዚህ ቤተሰቦቿ ገብተው በጣብጠው አለያዩአቸው። አሁንም ይችም እንደዚው ምን አይነት ጣጣ ነው ደግሞ በሆነ በተዋደዳችሁ እንትን ባላችሁ ሰው ከገባባችሁ በፍቅራችሁ መሀል የእውነት ጥሩ አይመጣል። ከቻላችሁ እንደ ብትጣሉም ያው መጣላት እንትን ነው። አንዳንድ ጊዜ ሳትወዱም በግድም ትጣላላችሁ። ሰው በዛ ሰዓት ምንም ሰው ሳይገባ እናንተ ሁለታችሁ ብትፈቱት የተሻለ ነው ብዬ ነው የማስበው። ሰው በመሀላችሁ ከገባ ምንም በቃ የማትወጡበት እንትን ነው የሚሆንባችሁ። ሰው አያስፈልግም በፍቅር ውስጥ ጓደኛ ማስገባት አያስፈልግም። ቤተሰብ ማስገባት አያስፈልግም። ስትጣሉ ጸባችሁ በራሳችሁ በሁለታችሁ መሀል ቢቀር፣ እንደዚህ ተራርቃችሁ እንትን አትሉ። እነዚህ ሰዎች እየተዋደዱ እነዚህ ሰዎች ገብተው በመሀል አንድና አንዳንድ እያሉ እንግዲህ ይች ልጅ ምን ምን አድርገዋት እኔ እንጃ። ብቻ አሁን ልትጠፋበት፣ አሁን አሁን ስታስቡት ይሄ አሸናፊ ነው ምናምን እያልኩትን አንትለት ምን ባላት አሸናፊ ይሆናል? ያገታት ያው ሌላ ሰው ስለሌላውን አሸናፊ ነው የምትመጣላችሁ። ምን ባላት ብዬ ነበር። ግን አሁን ላይ ደግሞ የገዛ ቤተሰቦቿ ደግሞ ሲያወሩ የምታያቸው፣ ጥሩ ነገር አያወሩም። ስለ እሷ መጥፎ ነገር ነው የሚያወሩት። ግራ ነው የሚያጋቡት። አረ እንደው ማንስ ማን ይታመናል? ስትጀምር ሲጀመር ሰውን ማመን ቀብሮ ነው ተብሏል። ከባድ ነው ወገን። እንግዲህ በሰላም እንድትገኝ ልውልም ፈይ እንዲልበት። የእውነት ጭንቀቱ ራሱ የሱ እንትን እንደዚህ ሁኖ ስታዩ እኔ በጣም ነው እንትን የሚለው። የእውነት ለሰው እየተሯሯጠ እየተሯሯጠ የሱ ደግሞ እንደዚህ ሲሆንበት ትንሽ በጣም ደብሮታል እሱ ራሱ። አንደኛ የገዛ ቤተሰቦቿን የሚመልሱት ወሬ ደስ አይልም። ሁለተኛ እሱም አሁን ላይ ያለበት እንትን በጣም ብቻ ድብልቅልቅ ያለ ነገር ነው። ያው እንግዲህ ለበጎ ነው ብሎ ማሳለፍ ነው ከዚህ በላይ ያለ እና ለበጎ ነው እያሉ ማሳለፍ የተሻለ ነው ብዬ ነው ማስበው። ከባድ ነው ብቻ። ልቦና ይስጠለሁላችሁ። አንዳንድ ሰው ብር ብት ብቻ ነው የሚያሳድደው። ለብር ብለህ ነው የቀረብካት ምናምን ምናምን። እሱ ብር አጣሁን? እሱ እየሰራ ነው፣ እግዚአብሔር ይመስገን ይከፈለዋል። በዚህ እንዲ ለስንት ሰው ይተርፋል አይደለም? የእሷን ብር ሊፈልግ ይቅርና። ልቦን አይስጣቸው ብቻ እነሱ በተዋደዱበት፣ እነሱ ደግሞ ገንዘብ ገንዘብ ይላሉ። ለማንኛውም ሰላማችሁ ብዙ ትትርፍ ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ጤና ሰንብቱ። እንወዳችኋለን። ቪዲዮ ላይክ ያደርጋችሁ ጀምሮ ሰላማችሁ ይብዛልኝ ባይ